ሰበር ዜና መስከረም 29 ሰዓቱን አበይትና ሰበር ዜናዎች በሁለተኛ የዜና ወጃችን ዳግም ይዤ ቀርብ ያለው አርዕስተ ዜናዎቹን በማስቀደም ጀምራለሁ። የደህንነት ቢሮ በአዲስ አበባ ህዝባዊ አመጽ ሊቀሰቀስ ነው ሲል ለጠቅላይ ሚኒስትሩ የግምገማ ሰነድ ማቅረቡ ተነግሯል። በግምገማ ሰነዱ ላይ መፈንቅለ መንግስት እንደሚኖር ስጋት አለ ያለው የደህንነት ቢሮው 7 የአዲስ አበባ ህዝብ ፋኖን በጉጉት የሚጠብቅ ነው ሲል ቁጥራዊ መረጃም አቅርቧል። በሌላ በኩል አመፁን ይቀሰቀሳሉ፣ ያስተባብራሉ የተባሉም የፖለቲካ ፓርቲዎችም እርምጃ እንደሚወሰድባቸው ተነግሯል። የኦሮሚያ ልዩ ኃይል ወደ ከተማዋ በገፍ እንዲገባ በሰነዱ ተመላክ አክቷል በዝርዝር እንመለከተዋለን በጋሸና አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው የፋኖ ኃይሎች አገዛዙን ኃይል የሬሳ ክምር አድርገውታል በዝርዝር እንመለከተዋለን ወዲህ ደግሞ ጎንደር ላይ አንድ ወታደራዊ ኦራል ሙሉም ሙሉ ለሙሉ የነደደበት የብልጽግና ጦር እንደ ቅጠል የረገፈበት ውጊያ ተደርጓል በዝርዝር እንቃኘዋለን በሌላ በኩል ጎጃም ላይም ውጊያው ቀጥሏል አገዛዙ ታንክና ዙሃ ሶስት የተጠቀመበት ውጊያ አድርጓል በዝርዝር እንመለከተዋለን። ወዲህ ደግሞ ኤርትራ ከፋኖ ጋር ሆና ወልድያ ወጋችኝ ለሚለው የብልጽግና ክስ ኤርትራ ምላሽ ሰጥታለች፤ እንቃኘዋለን። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁ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 ሊወጋኝ እየተዘጋጀ ነው ሲል ብልጽግና ላቀረበው ክስ ኤርትራ ክሱን ወታደራዊ ጠብ አጫሪነት ስትል ውድቅ አድርገዋለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ ፕሮፓጋንዳ ዘመቻ ወታደራዊ የጠብ አጫሪነት የታከለበት ነው ሲሉም በኤክስ ገጻቸው ላይ አስፍረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤ አስመራ ጽንፈኛ ካለው የህወሃት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀ ነው ሲል ከሷል። የኤርትራ ኃይሎች ከፋኖ ኃይሎች ጋር በመተባበር በወልዲያ ግንባር ወጉኝ ሲልም አቤቱታውን አቅርበዋል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከፋኖ ጋር በሚዋጉበት በአማራ ክልል ሁለቱ አካላት ማለትም ህወሃትና ኤርትራ ፋኖን ይደግፋሉ፣ ያንቀሳቀሳሉ፣ ይመራሉ ሲልም ለተባበሩት መንግስታት በጻፈው ደብዳቤም የሐሰት ክስ ማቅረቡ ይታወሳል። አቶ የማነ ኢትዮጵያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘው የኤርትራ ነጻነት ሉዓላዊነትን ለመጋፋት በማሴር ከሰዋል። ቀጥሎም ብልጽግና ያቀረበባቸውን ክስ የሐሰት ክስ ሲሉም አጣጥለውታል። ከዚህ ቀደም የብልጽግናው መንግስት ከኤርትራ ጋር አሸሼ ገዳሜ ሲል ከርሟል። አሁን ላይ ግን የብልጽግናው መንግስት ኤርትራ ከህወሀትና ፋኖ ጋር ሆና ወጋችን እያለ ይከሳል። ኤርትራ ላይም ጦር አዘምታለሁ እያለ በየቀኑ ይዝታል። ነገር ግን በአንድ ወቅት አሸሼ ገዳሜ አብረው ሲሉ የነበሩት አሁን ላይ ጥርስ ቢናከሱም የብልጽግና ባለስልጣናትና ጀኔራሎች ምን ያክል ኤርትራን ሲያንቆለጳጵሱ እንደነበረ በአጭር ቪዲዮ ተመልክተን እንመለስ። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀላል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግሥት በላይ የኤርትራ ሕዝብ በተግባር አሳይቶናል። በጣም ነው እናመሰግነው፣ የኤርትራ ሕዝብና መንግሥት ስላደረገው ነገር ፍቅር። እዚህ የደረስነው ስንት መስዋዕት ከፍለን እዚህ የደረስነው እኛም ፌዴራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይህ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋት ሺ ከፍለናል። እንደ ኤርትራ ሰራዊት ሺ ከፍለናል። ከዚህ በኋላ የኤርትራ ችግር የእኛ ችግር፣ የእኛ ችግር የኤርትራ ችግር ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው አሁን ባለው መራፍ ውስጥ ገብታለች ወይ እስካሁን ድረስ የተጨበጠን ገብታለች የሚለውን ነገር የሚያረጋግጥ የትኛውም አካል የለም ቴፔልፎች በአደባባይ ይናገራሉ ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ዘገባ ኤሪትሪያ መንግስትና ህዝብ ላደረገልን ያደረገልን ውለታ ገና አጣጥሚ ያልጨረሱ እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ላይ ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወርዱ ሚን ሲሰሙ ግን ረድተው እና ገና ያንን ኤንጆይ እያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል። ኤርትራን ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው አገሩን የሚወጋ ዜጋ በአንዳንድ ዩጋንዳ ጋንዳ ደግሞ አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። በአዲስ አበባ ህዝባዊ አመት ስጋት ተደቅኗል ሲል የደህንነት ቢሮው ለአብይ አህመድ የግምገማ ሰነድ ማቅረቡ ተነገረም። ለጠቅላይ ሚኒስትሩ በቀረበው ሰነድ ላይ በመጪዎቹ ጊዜያት ከፍተኛ የህዝብ ተቃውሞና ነውጥ በመዲናዋ ሊከሰት እንደሚችልና አንዳንድ እንቅስቃሴዎች እየተስተዋሉ መሆኑን የደህንነት ቢሮው ገምግመዋል። በመሀል ከተማ ያሉ እንደ ኢህአፓና እናት ፓርቲ መኢአድና የአማራ ጊዮናዊ ንቅናቄ የተባሉ ድርጅቶች አመጾን ሊያስጀምሩ በእንቅስቃሴ ላይ ናቸው የተባሉ የፖለቲካ ፓርቲዎች መሆናቸውም በደህንነት ቢሮ ሰነድ ላይ ተገልጸዋል። ህዝቡ እያጉረመረመ መሆኑን የገለጸው የደ የድህነት ቢሮ ሰነድ የኑሮ ውድነት ከአማራ ውጭ ያለውን ሌላውን ብሄር ሆድ እንዲብሰውና በመንግስት ላይ ተቃራኒ አቅጣጫ እንዲይዝ ያደረገ ዋነኛ ምክንያት ነው ሲል በሰነዱ ላይ ባቀረበው ግምገማ አመልክቷል። 56 ፐርሰንት አማራ ይኖራል ተብሎ የሚታሰብበት አዲስ አበባ በኮሪደር ልማት እንዲሁም በተጠና መንገድ የዴሞግራፊ ለውጥ ተደርጎም ከከተማዋ ቢጸዳም ቁጥሩን መቀነስ ቢቻልም አሁንም በከተማ ያለው 7 ፐርሰንት ነዋሪ ፋኖን በጉጉት የሚጠብቅ ነው ሲል ዳሰሳው ያቀርባል። ማሰሳውን ያቀርባል። የኑሮ ውድነት፣ የቢሮክራሲው መበላሸት፣ በአማራ ክልል የፋኖ ኃይሎች አቅም እያገኙ መምጣትና ያለ ረፍት የሚደረጉ እገታዎችና ግድያዎች በመንግስት ደረጃ የተጣሉ ልቅ የሆኑ የግብር ክፍያና የሌሎች ነገሮች ክፍያዎች ጣሪያ መንካት ለህዝቡ ማጉረምረም በደህንነት ቢሮ እንደ ምክንያትም እየቀረበ ሲሆን በመጪዎቹ ቀናት ከላይ በተጠቀሱት ፓርቲዎች አስተባባሪነት አዲስ አበባ ላይ አመፅ ሊነሳ ይችላል። ምናልባትም መፈንቅለ መንግስት አቅዶ ሊሆን ይችላል ሲል ሰነዱ መሰደዱ ገልጿል። ተጨማሪ ወታደሮች አዲስ አበባ ላይ ማስፈር፣ በተለይ ይሄ መንግስት የኔ ነው ብሎ የሚያምነው የኦሮሚያ የጸጥታ ኃይል ወደ ከተማ ማስገባት ተገቢ ነው በማለትም የመፍትሄ ሀሳቡን አቅርቧል። በየጊዜው ቤት ለቤት ፍተሻ፣ የመንገድ ላይ የወታደራዊ ጉዞዎችና ትርኢቶች ህዝቡን ለማስፈራራት እንደ ተቀዳሚ መፍትሄም ተይዘዋል ተብሏል። ከዚህ በተጨማሪም የአመፅ አስተባባሪ ተብለው የተጠረጠሩት የፖለቲካ ፓርቲ አመራሮችን ወደ እስር ቤት መወርወርና ፓርቲዎቹን ማፍረስ እንደ ወሳኝ መፍትሄም ተጠቅሰዋል ተብሏል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። ጋሸና ዋና ከተማ በስተቀር ወደ ከተማ የሚያስገቡ ዋና ዋና ቁልፍ ቦታዎች ዛሬም በፋኑ ቁጥጥር ስር ናቸው። ትናንት በስቲያ መስከረም 27 2018 ከጠዋት እስከ ምሽት ድረስ በመሃል ከተማ ሲደረግ የዋለው ውጊያ ትላንትናና ዛሬ ለጊዜው እየበረደ ቢሆንም ነገር ግን በከተማ ዛሬም ውጥረት እንደነገሰ ነው ተብሏል። በከተማ የሰውና የተሽከርካሪ እንቅስቃሴ ሙሉ ለሙሉ ቆመዋል። የንግድ ተቋማትም እንደተዘጉ ናቸው። አገዛዙ ከበባውን ሰብሮ በጋሸና ከተማ የሚገኙ አምስት ወረዳ ካቢኔዎችን እንዲሁም የ83 ኮር ሰራዊትን ከፋኖ አፈሙዝ ለመታደግ የአራት እዝ ሰራዊት በያቅጣጫው ያስጠጋ ቢሆንም ነገር ግን በሰራዊቱ መካከል በተፈጠረ አለመተማመን የእርስ በርስ ሽኩቻዎች ጦፏል። በዛሬ ሁለትም በተወሰነ መልኩ ውጊያ ሲደረግ የቆየ ሲሆን በርካታ የአገዛዝ ወታደሮች ሙትና ቁስለኛ መሆናቸውም ተረጋግጧል። የአገዛዙ ጦር ወደ እርስ በእርስ ጦርነት ሊገባ የሚችልበት አጋጣሚ እንዳለም ከቦታው ያሉ ዘጋቢዎቻችን ለሚዲያችን በላኩት መረጃም አስታውቀዋል። ይህ በእንዲህ እንዳለ ንጹሐን ላይ ያነጣጠረ የድሮን ጥቃት ተፈጸመ። በዛሬው ዕለት መስከረም 29 ቀን 2018 ዓ.ም ም ጠዋት አንድ ሰዓት ተኩል ላይ በሰሜን ወሎ ዞን ጋሸና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጅ የሚባል ቦታ ላይ በተተኮሰ የድሮን ጥቃት አንድ ከባድ ንጹሐን ሲገደል የሃይማኖት አባት ቄስን ጨምሮ ስድስት ንጹሐን ላይ ከባድና ቀላል ጉዳት እንደደረሰ ምንጮቻችን ገልጸዋል። አገዛዙ ከሰሞኑ በዘመቻ አርበኛ ደማሊ አባናደው የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነ እስካሁን የሚወጡ መረጃዎች ይጠቁማሉ። አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ የድሮን አሰሳና ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞች ያገኘነው መረጃም ያመላክታል። ህዝቡ ልዩ ጥንቃቄ እንዲያደርግ መግለጽ እንፈልጋለን ሲሉ የመረጃ ምንጮቻችን አክለው ተናግረዋል። እዚሁ ወሎ ላይ ስንቆይ ዘመቻ አርበኛ ደማሊ አባናደው ተጠናክሮ ቀጥሏል። ባለሸርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ካረርቲ ወደ ሀብሩ ሊጎ በማዕበል የተንቀሳቀሰውን የአብይ አህመድ ዙፋን ጠባቂ ሰራዊት ሀብሩ ሊጎና ወለ ጉቢ ላይ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን አብሮ ወረዳ ከሃሮ ከተማ ተነስቶም በአረርቲ ከተማ አቆራርጦ ወደ ጊራና ና ወደ ገንፎ ጨፌም ወታደራዊ ስትራቴጂክ ቦታዎችን ለመቆጣጠር የመጣው የአብይ አህመድ ዙፋነ ጠባቂ ሰራዊትና ወዳደር ሚሊሻዎች ሽርጥ ለባሽ ኮማንዶዎቹም አብሪሊጎ ና ወላ ጎቢ ሰንሰለታማ ተራራ ላይ ሙትና ቁስለኛ በማድረግ ገሚሱ የስርዓቱ ወታደር በሚተኮስበት ድሽቃና ሞርተር በመደናበር የሚሄድበትን አቅጣጫ ሳያውቅ መበታተኖም ተነግሯል ተገብሯል። ዛሬ መስከረም 29 ቀን 2018 ዓ.ም ከጠዋቱ አንድ ሰዓት ጀምሮ እስከ 12 ሰዓት በቆየና አሁን እንደቀጠለ ባለው አውደ ውጊያ ሽርጥ ለባሽ ኮማንዶቹ ስርዓቱን በዘመቻ አርበኛ ደማሊም አባና ደው ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ ያሰማራውን የብልጽግናን መንጋ ስብስብ ገሚሱን በመደምሰስና በማቁሰል ታላቅ ድል እየተጎናጸፉ ነው። ከንጋት አንድ ሰዓት ጀምሮ እስከ ቀኑ 12 ሰዓት በቆየው አሁን እንደቀጠለ ባለ። ነው። አውደ ውጊያ በዙፋን ጠባቂው ሰራዊት ላይ በተወሰደው የማያዳግም እርምጃ የፋሽስቱ አገዛዝ በበርካታ አምፑላንሶችና በአራት ወላር ቁጥሩ ያልታወቀ የስርዓቱ መከላከያ ወደ አረርቲ ከተማና ወደ ሃሮ ሲያጓጉዝ መዋሉም ተነግሯል። በዚህ አውደ ውጊያ የተገኙ ድሎችም ስርዓቱ የደረሰበት ሰብአዊና ቁሳዊ ኪሰራም እነዚህ ናቸው። የግራና እና የገንፎ ጨፌም ሰንሰላታማ ተራራዎችን ይዛሉ በሚል ቀቢስ ተስፋ አሰፍስፎ የመጣው የስርዓቶም የስርዓቱ ሰራዊት በከፍተኛ ከፍተኛ ደረጃ ተደምስሷል። ከ86 በላይ የስርዓቱ ወታደሮች እንደ ቅጠል ሲረግፉ ከ45 በላይ የሚገመተው ቁስለኛ መሆኑ ነው የተረጋገጠው። የአውደ ውጊያውን አካባቢ ጠንቅቆ የማያውቀው የስርዓቱ ወታደር ከወደፋኖ በሚተኮሱበት የድሽቃና የሞርተር ተኩስ ተደናግጦ መበታተኑም ተነግሯል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ትጋሎም ተጠናክሮ ይቀጥላል ሲል አፋ ባሃ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ ባለሸረጡ ክፍለ ጦር አባይ ፋኖ መሐመድ ሞገስ ለሚዲያችን በላከው መረጃም አስታውቋል። ይህ በእንዲህ እንዳለ በጎጃም የአገዛዙ ጦር ተመታ። የበረሃው አንበሳ ዛምብርሃ ብርጌድ የብልጽግናን ኃይል ሙትና ቁስለኛም አድርጎታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ዛምብርሃ ብርጌድ በትላንትና እለት ከቀኑ አስር ሰዓት ላይ ደጀን ወረዳ ጉብያ ከተማ በመግባት የብልጽግና ኃይል ላይ ሙትና ቁስለኛ አድርገውት በርካታ ኃይሉን ደምስሰውት ወጥተዋል። በደጀን ወረዳ ጉብያ ከተማ ከምሽቱ አንድ ሰዓት ተኩል ድረስ በቆየ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራም ደርሷል ተብሏል። በዛም በረሃ ብርጌድ የተደቆሰው የአገዛዙ ሰራዊት አዳሩን ዙ 23 ና ፔምፔም ሲተኩስ ማደሩ ነው የተነገረው። የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊም እንደተናገረው ከሆነ የብልጽግና ኃይል የሬሳ ክምር ሆኗል ሲልም የውጊያውን ሁነት ገልጾታል። ይህ በእንዲህ እንዳለ ጎንደር ላይ አፋ በሃ በላይ ዘለቀ ሕዝብ ዳግማ የቴሮ ቴድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች የብልጽግና ኃይልን ሙትና ቁስለኛ ማድረጉም ተነግሯል። በትላንትና ሁለት የብልጽግና ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ ያለ አርኖ ጋሮን የተባለ ቦታ አፋባሃ በላይ ዘለቀ ዝዳግሜ ቴድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦርና ፋንየውቤ ክፍለ ጦር አህዶች በጥምረት ቦታ ይዘው በሰነዘሩት ማጥቃት ድልን ተቀዳጅተዋል። ከፍተኛ ወታደራዊ ጠቀሜታ ያላቸው ቦታዎች ዕድመው በመቆጣጠር የብልጽግና ኃይልን ሙትና ቁስለኛ ሲያደርጉ አንድ ወታደራዊ ኦራልም ሙሉ ለሙሉ ሲቃጠል ከጥቅም ውጭ መሆኑም ተረጋግጧል። ከአርኖ ጋሮን መብረቃዊ ጥቃት የተረፈው የብልጽግና ኃይል ከማክሰኝት በቅርብ ርቀት ላይ ከምትገኘው ፈረንጅ ውሃ ከተባለችው ቦታ ሸሽቶ እንደደረሰም ጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጣም በድጋሚ መቶት ሙትና ቁስለኛ እያዝረከረከም። ቀሪው ሸሽቶ ከምሽቱ 3 ሰዓት ማክሰኝት ከተማ መግባቱም ተነግሯል። በአውደ ውጊያዎቹ በተገኘውም እድል 15 የብልጽግና ኃይል ወደ ላይኛው ሲሸኝ 25 ቁስለኛም ተመዝግበዋል። ቁስለኞቹ በማክሰኝት በጎንደር ሕክምና ለማግኘት መግባታቸውንም አረጋግጠናል። በስዊድን ባለፈው ቅዳሜ መስከረም 24 ቀን 2018 ዓ ም በኢትዮጵያ አቆጣጠር ማለት ነው። በስዊድን ስቶክሆልም፣ በስቶክሆልም መሳን በተባለ በህዝብ ትልቅ መሰብሰቢያ አዳራሽ የኢትዮጵያ ብሔራዊ ምክክር ኮሚሽን የጠራው የውይይት መድረክ ነበረ። እዛ ውይይት መድረክ ላይ ድምፃቸው እንዲሰማ በፈለጉ ኢትዮጵያውያን በደረሰባቸው ክልከላ ፖሊስ መጥቶ ከባድ ምናልባት እውከት እንደተፈጠረ ሰምተናል። እና ያ ምንድን ነው እዛ የነበረው ሁነት በተመለከተ በስፍራው ከነበረው መካከል አንዱ ጋዜጠኛ ቢኒያም ሁሴን ከስቶኮልም ነው መስመር ላይ አግኝቼዋለሁ። ጋዜጠኛ ቢኒያም ስለ ጊዜ አመሰግናለሁ። ምንድን ነው የሆነው ቅዳሜ ዕለት? እሺ መልካም ወንድም አገኝ እንደምናመሻችሁ እንደምናራፈናችሁ በመጀመሪያ ያው ቅዳሜ ዕለት የስቶክሆልም በስቶክሆልም የስዊድን ስካንዲኔቪያን እንዲሁም የኖርዲክ አካባቢዎችን በአንድ ላይ የምክክር ኮሚሽኑ ለማድረግ ስቶክሆልም ላይ ስቶክሆልም ሜሳ የሚባል ቦታ ላይ ዘጠኝ ሰዓት ላይ ፕሮግራም ተይዞ ዘጠኝ ተኩል ላይ ተጀምሮ ነበር እኛም በሰዓቱ ነበር የተገኘ ነው። እዛ ውስጥ ከገባን በኋላ ያው የመክፈቻ ንግግር በአምባሳደሩ እና በምክትል ኮሚሽነሯ ዶክተር ሂሩት ከተደረገ በኋላ ትንሽ የጥያቄ እና ውይይት የሚል ፕሮግራም ላይ ሲደርስ አንድ ሁለት ሰዎች ያው በተቀናጀ መልኩ ነው ያው እንትን እድል የሚሰጠው እና ለሶስተኛው ሰው እድል ሲሰጠው አጋጣሚ ሶስተኛው እድል የሰጠው ሰው ሀሳቡን እያንጸባረቀ እየገለጸ እያለ አካሄድ በሚል እና በፕሮሲጀራል በሆነ መልኩ በተለያየ እጃቸውን እያነሱ ዳይቨርት ለማድረግ እና የሰውየን አንቴሽን ለመበታተን ተረጋግቶ እንዳያወራ ለማድረግ በሚያደርጉት ጥረት፣ በዛን ወቅት እኛም እዛ ውስጥ የነበርን ሰዎች ተነሳን እና ተገቢ እንዳልሆነ ገለጽን። ያው በዚህ መልኩ እናንተ በዚህ መልኩ ከሆነ ምክክር የሚትመታ ከሄዱት ምናልባት ለነሱም ካውንተር የሆነ ስትራቴጂ በሚል እኛም ተነሰን ድምፃችንን አሰማን። ከተወሰነ ግርግር እና እንትን በኋላ የጸጥታ አካላቶች መጡ እና ወደ ውጭ እንድንወጣ አደረጉን። እዛም በር ላይ ለምንድን ነው የምትከለክሉን? ምክክር ነው የተጠራው። ምክክር ደግሞ የተለያየ ሀሳብ ያለው ሰው አብረ ቁጭ ብሎ ተፋጭቶ ሌላ ሀሳብ እኛ ያው ስንስንሄድም እስቲ እንይው የሚደረገው ነገር እንዴት ነው የሚለውንም ለማየት ነው እና ከውክልና ጀምሮ የኢትዮጵያ ምክክር ኮሚሽንም አይመስልም ምክንያቱም ኢትዮጵያን የሚመስል ነገር አይደለም። የብልጽግና ምክክር ነው የሚሆነው። ምክንያቱም የተለያዩ እዚህ ሀገር የሚገኙ ማህበረሰብ ተቋማት አልተጋበዙም፣ ጋዜጠኞች አልተጋበዙም፣ አሶሲሽኖች አልተጋበዙም። የግለሰቦች እና የሚተዋወቁ ግለሰቦች አንድ ላይ የሚያደርጉት ውይይት ብዬ ብገልጸው ይቀላል እና እሱም አንድ ፍትሐዊ ተወካይነት እንደሌለ እንደ የሚያሳይ ነው። ዞሮ ዞሮ ከዛ በኋላ አንድ አደረጉ። በዛው ደግሞ የጸጥታ አካላቶችን ጠሩ። ወደ እንግዲህ አራት አምስት ብንሆን የተለየ ሀሳብ የነበረን ያው፣ ውስጥ መገፋፋት ነበር። አጸያፊ ነገሮችን የሚያደርጉ የፓርቲው አባላት የሆኑ የደጋፊዎች ደጋፊ ነው ሊሆን የሚችለው እንደዛ አይነት ድርጊት የሚያደርጉ ነበሩ ከዛ ለእኛ እንዳጠፋን አስመስለው ነው መሰለኝ ለፖሊሶች የነገሯቸው ወደ ዘጠኝ የሚሆን የፖሊስ መኪና ነው የመጣው በጣም በተደራጀ መልኩ እና መተው ሳይሆን ደግሞ እኛ ለፖሊሶቹ እኛ ቪክትም ነን እኛ ነን ተጠቂዎች እንጂ እኛ አጥቂዎች አደለን ምክንያቱም ሀሳብን የመግለጽ መብታችንን ተጠቅመን ሀሳባችንን የገለጽ ነው የተሰደብ ነው የተገፋ ነው እኛ ነን እና በሚል ስናስረዳቸው ያው እነሱ የመጡት በጣም ትልቅ ጦር እንደሚበትነው ነው የተነገራቸው። በዚህ ሁኔታ ነበር እንግዲህ በስቶክሆልም የነበረው የምክክር ኮሚሽን ቀኑን ያሳለፍ ነው ማለት ይቻላል። ተበተነ። ስብሰባው ቀጠለ እናንተን በማስወጣት ምንድነው እናንተ ጥያቄ ያለን እናቅርብ የሚል ነው። ምናልባት ያነሳችሁት ለውከቱ መንስኤ ዋነኛው ነገር ምንድን ነው? የተመረጡ ሰዎች ብቻ ጥያቄ እንዲጠቁ በመደረጉ ነው ወይስ እኛም ድርሻ አይሰጠን በሚል በተነሳ ነው? እንግዲህ ያው እንዳልኩ ነው። መጀመሪያ ሁለት ሰዎች ከተናገሩ በኋላ ሶስተኛው ሰውዬ እሱ ንግግር በሚያደርግበት ሰዓት ላይ ሊያስቆሙት እና በቃ በግድ ወደ እነሱ ሀሳብ ለማምታት ዳይቨርት ለማድረግ ስነስርዓት አካሄድ በሚል ምንም እንኳን ከተናገረው ውስጥ በእውነት አብዛኛው እውነት ነው እና እሱም ቻሌንጅ እያደረጋቸው ነበር። እኔ የተናገርኩት ነገር ውስጥ እውነት ከሌለ ውሸት ነው ምትሉ ከሆነ ውሸት ነው ብላችሁ ቻሌንጅ አድርጉኝ ካለበዛ ግን ንግግር ሊጨርስ እያለ በሚያደርግበት ሰዓት ላይ ለዚህ ሰው ይህ እንደዚህ አይነት እድል ከሰጡት፣ ለእኛ ደግሞ ጭራሽ እድል እንደማይሰጡ ንቀባል ማለት ነው። በዚህ አጋጣሚ እኛ መልዕክታችንን ማስተላለፍ ነበረብን። ኢትዮጵያ ውስጥ እየተደረገ ያለውን ጦርነት እንዲቆም፣ የድሮን ጭፍጨፋዎች እንዲቆሙ፣ የታሰሩ ጋዜጠኞች እንዲፈቱ፣ የፓርላማ አባል የሆነው እስክንድር ክርስቲያን ታደለ ክርስቲያን ታደለ እንዲፈታ፣ እንደዛ እንደዛ ድምጻችን እናሰማን። ግን ቫዮለንት አልነበርም። የኛ እንቅስቃሴ የነበረው በቃ እነሱ ያንን ነገር ባይጀምሩት ኖሮ እንደዚህ የሰውን ድምፅ ለማፈን ባይሞክሩ ኖሮ ወደዛ አይነት ነገር አይሄድም እና በዛ መልኩ ነው እኛ ድምፃችንን ለማሰማት ነው በተሳካ ሁኔታ ድምፃችንን አሰምተናል ሁለት የኛው ሰዎች ውስጥ ቀርተው ጥያቄ ጠይቀው እዛ ትንሽ ቆይተው ሲያዩት መጨረሻ ላይም እንደዛው የማፈን ነገር ስለነበረ ትተው ወጥተዋል እኛ ግን ያው ትተን ወጥተን በፖሊስ ለተወሰነ ደቂቃ ተይዘን ተመርምረን የተለቀቅ ነው እና በአጠቃላይ ሁኔታው ይህን ይመስላል እና ትንሽ ትዝብትን ለመጨመር በእውነት እነዚህ ለምክክር ኮሚሽን የተመረጡ ሰዎች እንግዲህ ከመግለጫው ላይ መጀመሪያ ሲወሩ ከመቶ ምናምን ጊዜ እና ቦታ በላይ ምክክር አድርገዋል እና ይህን ሁሉ አድርገው አትሊስት የ የመድረክ አያያዝ እንኳን ማኔጅመንት እንዴት እስኪል አይኖራቸው እንዴት ልምድ አይኖራቸው። እንግዲህ ስዊድን የተደረገው የመጀመሪያ አይደለም እና በጣም ብዙ ምክክር መድረኮችን ከመሩ እንዴት ነው ለየት ያለ አቋም ያላቸውን ሰዎች እንዴት ማስተናገድ እንኳን አልቻሉም የሚለው ጥያቄ ይፈጥሮብኛልና እንዴት ነው እነዚህ አይነት ሰዎች ደግሞ ሊያመካክሩ የሚችሉት? ይህንን እንኳን ትንሽ መቶ ሰው ወይ መቶ ሃምሳ ሰው የሚሆን ሰው ማኔጅ ማድረግ የማይችሉ ሰዎች ሀገራዊ የሚለውን ስም ይዘው ሲንቀሳቀሱና ልምድ ማካበት አለመቻላቸው እነዚህ ከስተታቸው እንኳን ያልተማሩ ሰዎች እንደሆኑ እናያሳይኝ። በአጠቃላይ በጣም አመሰግናለሁ ጋዜጠኛ ቢንያም ሁሴን በስቱዲዮ ምስተኮን። ባለፈው ቅዳሜ የኢትዮጵያ ብሔራዊ ምክክር ኮሚሽን ያደረገውን ህዝባዊ ቤት በተመለከተ ለተፈጠሩ አካባቢ ላይ የተፈጠረው ሁከት ምናልባት አጠቃላይ ሁኔታውን እንደ እማኝነት በኤምሴስ ቀርበ ስለሰጠን ማብራሪያ መረጃም በኤምሴስ ተመልካች ስም ከልብ አመሰግናለሁ። ይህ በእንዲህ እንዳለ ፋኖ ወደ አዲስ አበባ ለመምጣት ጦሩ በዝግጅት ላይ ነው፣ ሳይቀድሞን እንቅደም ሲሉ ጀኔራል ተሾመ ገመቹ ተናገሩ። ጀኔራሉ እንደ አባው ታደሰና አሰፋ ቸኮል ያሉ የማይታመኑ ሰዎች እያስጠቁን ነው ሲሉ የኦሮሞ ጀነራሎች ተነጥለው ባደረጉ ስብሰባ ላይ ተናግረዋል። ስልጣን ከኦሮሞ እጅ እንዳይወጣ ከፈለግን ዛሬ ላይ የምንወስነው ውሳኔ ሳኔ እጅጉን ወሳኝ ነው ሲሉ ተደምጠዋል። ጀኔራል ተሾመ ገመቹ ባለጊዜ ከተባለን አይቀር ጊዜያችንን መጠቀምና መጠበቅ አለብን ሲሉ ተናግረዋል። አማራ ክልል እየተደረገ ያለው ውጊያ እዚህ ደረጃ የደረሰው እንደ ጀነራል አበባውና አሰፋ ቸኮል ይወዳሉ ለፍስፍስ ጀራሎችን ባንዳዎች ስለመሩት ነው ሲሎም ተደምጠዋል። ከዚህ በፊት በጀራል አባው ና በጀነራል መገመቹ መካከል ከፍተኛ ጸብ ተነስቶ እንደነበረም አይዘነጋም። በተለይ ከወሎ የፋኑ ጥቃት በኋላ ጀነራል ተሾመ መገመቹም አሁንም ምንሽ ኮረመም ከሆነም ነገ ከነገ ወዲያ ስልጣኑን አስረክበን መሮጥ ይሆናል ስራችን ሲሎም ተደምጠዋል። በንግግራቸው ንጹሐን ቤተ ክርስቲያን ገለመልያለን መልመጥመጥ አያስፈልግም። አስፈላጊ ከሆነ ጋዛን አማራ ክልል መድገም አለብን ሲሉም ቃል በቃል በስብሰባው ላይ መናገራቸውን የወታደራዊ የመረጃ ምንጮቻችን ገልጸውልናል። ጀነራሉ ሰራዊቱ በእግረኛ ውጊያ ከጨዋታ ውጪ መሆኑን በመግለጽ አሁን ፈጣሪ የሰጠንን ጸጋ ልንጠቀምበት ይገባል፣ ሳይመረጥ ዶፍ ሊዘንብበት ይገባል፣ አለም ምን ይላል ብለን ፈቀቅ ማለት የለብንም፣ ሲሉም ተናግረዋል። ዛሬና ትላንት ዝም ማለታችን እዚህ አድርሶናል፣ ነገን ግን ለልጆቻችን ስንል ዝም አንልም፣ ሲሉም ተደምጠዋል። አሁን ላይ አማራ ክልል አልፈው ወለጋና አዲስ አበባ ፍንጫ ስር ጥቃት የሚፈጽሙት በእኛ ደካማነት ነው ሲሉም የፋኖ ኃይሎች ወለጋ ላይና አዲስ አበባ ፍንጫ ስር ውጊያ እያደረጉ መሆኑንም አስታውቀዋል። ነገ ደግሞ አዲስ አበባን እናስረክባለን፣ አሁን የምነግራችሁ የሚሆን ነው። እነሱ አዲስ አበባን ለመያዝ ዝግጁ ነን እያሉ ነው፣ እኛስ ምን እያለን ነው ሲሉም ጥያቄ አዘል ንግግር አድርገዋል። ከጀኔራል ተሾመ ገመችው በኋላ ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላም ለዚህም ነው ስድስት መንግስት ፍሬ 335 ከሩሲያ ልንገዛም ገበያ የወጣ ነው ሲሉም ለጀኔራል ተሾመ ገመቹ ንግግር ምላሽም ሰጥተውታል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።